እንዴ ተለመደው እንግዲህ በብሎጋችን ተመልሰናል። ብሎጉን ስንመለስ ምንድነው፣ ዛሬ የቪዛ አሰራር ነው። እንደምታውቁት እንግዲህ አጅናውን ሳጅን አላሳየኋችሁም፣ ምክንያቱም ያው አልተመቸኝም ነገራችሁ ያለው ብዬ ማለት ነው። ሁላችሁም አዲስ የሆናችሁ ለቤት ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱን። ቪዲዮውን እስከ መጨረሻው እዩት፣ በላይክ በሸር በሸር ተከታተሉኝ። ቤተሰቦችም ደግሞ ላይክ ሼር እያረጋችሁ ቪዲዮን እስከ መጨረሻው እዩልኝ። እንደምታዩት በሚያምር ሁኔታ እየሰራሁ እገኛለሁ ማለት ነው። አሰላሙ አለይኩም ወረመቱላህ በረካቱ ውድና የተከበራችሁ ሁሉ ቻናሌ ሰዎች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ። የእናንተም ሰላም በዝትርፍ ነው ይበልልኝ እያላችሁበት ሌኑ ሳይለን እንግዲህ፣ እንዲ የተለመደው በዚህ መልኩ እየሰራሁ እገኛለሁ ቪዛ ማለት ነው። ሁላችሁም እንግዲህ የቪዛ አሰራር ምን እንደሆነ ታውቃላችሁ፣ ግን እኔ እህታችሁ ሊሆ ለምን

ትንሽዬ ዘይት አድርጋችሁ በደምብ ታጎርፉትና ወይም ትፈልጡትና አድርጋችሁ ከዛም በኋላ ጨውም ትንሽ ቀመስ አድርጋችሁ እንዳይመጠጣችሁ ዱቄታችሁን ጨምራችሁ ታጅሙታላችሁ ማለት ነው። በደንብ አርጋችሁ ታስቤታቃችሁ ካሻችሁ በኋላ እንግዲህ ስካ ካላችሁ ትንሽ ኮፈሰ ከሚ እንግዲህ ትንሽ ኮፈ እስከሚደረስ ታሹትና ኮፈ ሲሌላችሁ ታወጡታላችሁ ማለት ነው። ያኔ ሊጡን በዚህ መልኩ ትጣፈጥፍታላችሁ። ሲ ከተፈጠፋችሁ በኋላ እንግዲህ መጀመሪያ ያው የታወቀ ነው። ኩሽ ነው። ሽንኩርት ታቁላላላችሁ፣ ቲማቲም ትፈጫላችሁ፣ ትጨምራላችሁ። ከዚ በተጨማሪ ከፈጫችሁ በኋላ ቲማቲማችሁን ሽንኩርት ከበሰለ በኋላ ትንሽዬ ሳልሳና ትንሽዬ ጥማጡም አርጋችሁ ትፈጩታላችሁ። ከዛ ሽንኩርታችሁን በደንብ አብስላችሁ ታሹትና በዚህ መልኩ ቀይ ይሆናል ማለት ነው። አሻን እንትንም እንዳይሆንባችሁ በነገራችን ላይ በጣም ማርማራም እንዳይልባችሁ ካድርጋችሁ ትንሽዬ የደረቀ ነና አካለ ያንን፣ ከዛ ኩስበራ ፍላሶት እንደተለመደው ማለት ነው አድርጋችሁ ሳልሳውን ከሰራችሁ በኋላ ወይም ሱሱን ጨውም እንዳይሞቀባችሁ አድርጋችሁ እንደዚህ ቀይ እንዲሆንላችሁ ማለት ነው። ሳልሳ እንዲያታበዙ ቲማቲም እንዲበዛ ይሻላል። ከዛ እንደዚ ካረጋችሁ በኋላ እንትን ትላላችሁ ማለት ነው። ከሲኒያችሁ ላይ እንደዚህ ትጠፈጥፋላችሁ። ከጠፈጥፋችሁ በኋላ ያቁላላችሁትን ሶስ እንደዚ ካረጉትና ጋር ስከዳ ከዛ ካላችሁ ጥቁሩንም ቅጠሌውንም ዘይት ዘይቱን ማለት ነው። ዘይቱን ማለት ነው። ሙ ዘይት ዘይቱን ዘይቱን እንደዚህ አድርጋችሁ ከዛ የማያቃጠል ቃሪያ የሚያቃጠልም ካላችሁ ጨምሮበታላችሁ። በጣም ነው የሚጥመው። እኔ ግን ያው የሚያቃጠል ቃሪያ ስለሌለኝ የማያቃጠል ቃሪያ ብቻ ነው ያደረኩት። ከዛ እንደዚህ አድርገን ትንሽ ማለት ነው በዚህ ጋር በኋላ ደግሞ ሁሉ ውስጥ አስገባዋለሁ ሁሉ ውስጥ አስገባ ታሳየኝ ማለት ነው ነው ከዛ ሲወጣ ከሚባለው በላይ ሁላችሁም በየቤታችሁ ደግሞ ቀላል ነው ማለት ነው። እና እንደዚህ እያደረግኳኩን የሚያቃጠለውን ቃሪያ ጨምርበታለሁ። በተለይ የሚያቃጠል ቃሪያ ቢኖረው ነው። ከዛም በተጨማሪ እንትን ሽንኩርት ያው ውሃኛ ቤት ግማሾቻችን ሽንኩርት እንወዳል ግማሾቻችን ደግሞ ሽንኩርት ስለማንወድ ማለት ነው። ለዛ እንጂ ሽንኩርትን ጨምሩበት አሪፍ ነው። በዚህ መልኩ እንደዚህ አድርጌ አሁን እንግዲህ በዚህ መልኩ ፎሮን ውስጥ ላስገባው ነው። ይሄው ራሱ ግድግድ ያለል ነው። አሁን እንደምታዩት እዚህ ጋር ፎሮን አለ። እንግዲህ ካድርጌ ፎሮኑን እንደምታዩት ከታች ብቻ ነው የሚሸቀለው። ከታች ብቻ ሸቀየዋለሁ በዚህ መልኩ። አሁን እንግዲህ በደንብ ሲበስል ደግሞ አሳያችኋለሁ በኋላ ላይ ማለት ነው። ምክንያቱም እኔ እንጃ በጣም ነው የሚጥመው። ሁላችሁም ሞክሩት በቤታችሁ ነው የምለው ከደቂቃ በኋላ ደግሞ ሲበስል አሳያችኋለሁ። ከላይ ላይ ደግሞ ጅብነ መብሽራ የሚባለውን ስጨምር ማለት ነው። እንደምታዩት እንግዲህ ያው ጅብንያ ወይም ጅብነ መብሽራ አድርጌ ጨርሻለሁ ማለት ነው። ምክንያቱም ያው ሳረጋ አሳያችኋለሁ። ይህ ነገር ምንም በቃ እሷ አለቅም፣ ወላሂ እና አልመስለኛል። ከዛ ታውቁት ለምን ሲጨረስ ቪዲዮ አላረግላችሁ ምንም ከመሳቀቅ ብዬ እንግዲህ በዚህ መልኩ ጨርሻለሁ ማለት ነው። አሁን እንትን ልለው ነው እንግዲህ የሚባለው ይሄ ቆርጬ ድጋሜ ደግሞ ሌላ ሊሰራ ነው ማለት ነው። ያ ደግሞ የሚሰራው እዛ ተብሎ የሚሰራው በዛ ነው የሚሰራው፣ በቃችሁ ምክንያቱም እንደዚያ የሚሆነው ለምን መሰላችሁ?

ሰራቸው ሰራቸው ወዲያል። አሁን እኔም በዚህ መልኩ እንግዲህ ምን የመሰለ ቢዛ ሰርቼላቸዋለሁ ማለት ነው። እንደዛው ነው ስለነበረኝ አይ ነጋማ እዛ ነው ማለት ነው። ቢዛ ይሰራት እንጂ ሌላ አልነበረም እና በዚህ በሚያምር ሁኔታ ቀይቼዋለሁ ወይንም ቆርጬዋለሁ። ዋው ያነሱ ማመንበት ብቻ ነው ማለት ነው። ስለዚህ ሌላም ደግሞ አላጅና ወይንም ሊጥ ያን ደግሞ ሰራለሁ ማለት ነውና የዛሬ ቪዲዮ ይህንን ይመስላል። ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትዘንጉ። ቪዲዮ እስከ መጨረሻው ተወዳችሁ፣ እውድኝ የምር እውድኝ አይከፈልበትም። እውድኝ ምክንያቱም ያው ድጋፍ ካላረጋችሁኝ እንዴት ነው ነገሩ? እናንተ ድጋፍ ብታረጉኝ ነው ይም ጠንከረምለው ብርታትም መሆን ነው። ስለዚህ እናንተ ደግሞ ብርታት እንዲትሆኑ እንጂ በአክብሮ ትጠይቃለሁ። እና ራካችሁ ተረጊኝ ለማለት ነው እና በረታቱኝ ለማለት ነው ማለት ነው

እንደዚህ የምሰራው ታውቃላችሁ፣ ያው ቪዲዮ እየልኩ ነው እንጂ በጣም ነው የሚያመልብኝ ይደክመኛልም፣ ያስጠላኛልም። ብቻ ግን አልሐምዱሊላህ አላኩል እና ሴት በጣም ጥሩ ስለሆነ ዛሬ ጾመኛ ስለሆነች ለዛ ነው ማለት ነው እንጂ አልሰራም ነበር። እና ከወደዳችሁ ላይክ፣ ሼር ያደርጋችሁ አበረታትኝ። ቀጣይ እስከምገናኝ ሰላም ሁኑልኝ፣ ሰላም ቆዩልኝ። ሀባይቢ ባይ ባይ።